ቃል ጤና ይስጥልኝ እንደምናላችሁ ወደ ቻናል ተከታታዮች ይህ ልጆችና ልጆች ነክ ጉዳዮችን እንዲሁም ሲንግል ፓረንቶችን በተመለከተ ስለ ቤተሰቦች የምንወያይበት ቻናላችን ነው። ላይክና ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ሆኑን እንኳን ለአባቶች ቀን በሰላም አደረሳችሁ። ዛሬ አባቶች ቀን እንደመሆኑ መጠን ስለ አባቶች አባቶች ጥቂት ነገር ለማለት ነው እንግዲህ ጋር የመጣሁት። እንኳን ለአባቶች ቀን በሰላም አደረሳችሁ። እናንተ ወርቅ የሆኑ አባቶቻችን እውነት እናቶችን የምታስንቁ ወላጅነት መውለድ ማርገዝ እናት የምታሳልፈውን እያንዳንዱን የህይወት የእርግዝና ላይ የምታሳልፈውን የህይወት ስቃይ የሚተካ የትኛውም አይነት ስቃይ እንደሌለ ዓለም ላይ ግልጽና አጭም ነገር ነው። ጥያቄም ከመልስም የሌለው ጉዳይ ማለት ነው። ግን ደግሞ ያንን ልጆች ምድር ላይ ከመጡ በኋላ ያንን በሚተካ ያንን በሚፓራራር በሚያስኬድ ሁኔታ ልጆቻችንን ቀጥ አድርገው የሚያሳድጉ ኃላፊነት የሚሰማቸው መልካም ትውልድ ለመቅረጽ ደፋ ቀና የሚሉ ሌት ተቀን ለልጆቻቸው መልካም ነገርን ለማስቀመጥ እንዲሁም አርአያ ለመሆኑ የሚተጉ የሚገራርሙ አባቶች እንዳሉ ማይካድ ነገር ነው። ስለዚህ ዛሬ እናንተ አባቶች እንኳን ለአባቶች ቀን በሰላም አደረሳችሁ። እኔም እንግዲህ በእንደዚህ አይነት ወርቅ በሆነ አባት ውስጥ ነው ያደግኩት። ስለ አባቴ ምናልባት እዚህ ዩቱብ ቻናል ላይ ብዙዎቻችሁ ላታውቁት ትችላላችሁ። በቲክታክ ፔጄ ላይ ግን ብዙዎቻችሁ ታውቁታላችሁ እና አባቴ ማለት እናትን አባትም እናትም አባትም ማለት ምን ማለት ነው? አባት አባት ነው። እናትም መተካት አይችልም፣ እናትም እናት ምች አባትም መተካት አትችልም ይባላል። ልክ ነው። ምናልባት ለልጆች ልጆችን በምናሳድግበት ጊዜና ሁኔታ ላይ ምናልባትም ለልጆች አባት የሚይዝበትን ቦታ ምናልባት የሚያደርገውን እንጂ የእሱን ትክክለኛ ፍቅርና ስሜት ለልጆች መስጠት ላይ ይቻል ይችላል። እናትም ስትሆን እንደዛው። ግን ደግሞ ኃላፊነት ተሰምቷቸው ከጎን ሆነው ልጆቻቸው ሰፖርት የሚያደርጉ የሚያሳድጉ ፍቅር የሚሰጡ አባትነት ምን ማለት እንደሆነ ከውስጣቸው በትክክለኛ የተሰጣቸውን ከፈጣሪ ጊፍት የተሰጣቸውን ልጆች ልጃቸው አላፊነቶቻቸው መሆናቸውን አምነው ተቀብለው ጠንክረው ልጆቻቸው ለቁም ነገር ያበቁ አባቶች የእነሱን ውለታ ከገደል መክተት አንችሉም። ጥቂት ስህተት በሰሩ አባቶች ምክንያት እጅግ በጣም ብዙ መልካም አባቶች አሉና የእነሱን ውለታ ልንረሳ አንችሉም። መልካም አባቶች ቀን በድጋሚ እናንተ ደግሞ ረዥም ዕድሜ ከጤና ጋር እንድትኖሩልን እንመኛለን። የኔም አባት እንደዛው። አባቴ የኔ ወርቅ እንዴት እንዳሳደግክን እኛ እናውቀዋለን። እጅግ በጣም መልካም አባት፣ የእውነት በጣም አባትነትህን አባት ነህ ብለን ለማብራራት በማንገልጽበት ሁኔታ ያሳደግህን አባታችን በጣም ነው የምናመሰግነው። እግዚአብሔር ዕድሜና ጤና ይስጥ። ለእኔ ደግሞ የተለየ ነው። ለልጄ አባት ነው፣ ለእኔ አባት ነው። ከአያትነት ያለፈ ለልጄ አባት ሆን ያሳደገ አባቴ ነው። አባቴ ረዥም ዕድሜ እንዲሆንልህ እመኛለሁ። መልካም አባቶች ቀን በድጋሚ። ዛሬ ይህ እዚህ ቤት ስመጣ መልካም አባቶች ቀን ለማለት አንድ ነገር ለማለት ፈልጌ ነው። ብዙውን ጊዜ ለሴት ታዲያለሽ፣ አንቺ ፌሚኒስት ነሽ፣ ወንድ ልጆችን በጣም የበታች ታደርጊያለሽ። አይደለም፣ እንደዛ አይደለም። እውነት ነው፣ ስህተት የሚሰሩ ወንዶች እህቶቻችንን፣ አጠገባችን ያሉ ጓደኞቻችንን፣ ዋጋ የሚያስከፍሉብን ኃላፊነታቸው ምን እንደሆነ የማያውቁ ጥቂት ነገሮችን በማሰብ ለጥቂት ደቂቃዎች ወይም ደግሞ ለስጋዊ ፍላጎታቸው ለጊዜያዊ ስሜታቸው ብለው የእህቶቻችንን ህይወት የሚያበላሹ አልፎም ደግሞ ከሆነው ነገር በኋላ የሚመጣውን ነገር ኃላፊነታችን ነው ብለው አምነው ሳይቀበሉ ዛሬ አንገታቸውን ዝቅ አድርገው እንዲኖሩ እንዲሁም ደግሞ ልጆች በሚማሩበት በሚወጣው በሚገባበት ስፍራ አባት እኮ አለን አባቴ ብለው ደፍረው ስለ አባት እንኳን እንዳያወሩ ኃላፊነት የጎደላቸው አባቶች አሉ። በእነሱ ምክንያት እህቶቻችን ጠንክረው እንዲወጡ፣ ጠንክረው እንዲማሩ፣ ልጆቻችን ጠንክረው እንዲያሳድጉ ብዙ ጊዜ እዚህ ጋር መጥቻ ብሽት አደርጋለሁ። ሞሮፍም የማተኩረው ሴቶች ላይ ነው። ቤቱም የሴቶች መሆኑን ተናግር ያለው፣ ግን ደግሞ ያ ማለት መልካም አባቶች የሉም ማለት አይደለም። አሉ፣ በጣም መልካም አባቶች የሚገርሙ አባቶች። እኔ አንድ ጊዜ ምን እንደገጠመኝ ዛሬ ልናገር የአባቶች ቀን እንደመሆኑ መጠን መቼ እንደምናገረው ይህን ነገር ሳስብ ነበር እና ዛሬ ድሉ ስለተሰጠኝ ልንገራችሁ። በአጋጣሚ የሆነው ራይድ ስጠቀም ወይም ደግሞ ከአንድ ቦታ ለሌላ ቦታ ለመሄድ የራይድን አፕሊኬሽን ጠርቼ አንድ ግለሰብ መቶ ከምፈልግበት ከነበርኩበት ወደ ምፈልግበት ቦታ እያጓጓዘኝ እያለ በስልክ አንድ ኮሚኒኬት አደርግ ነበር ከትምህርት ቤት ከልጄ ትምህርት ቤት እና ምን እንደተፈጠረ ስልኩን ከዘጋ በኋላ አዳምጦ ምንድን እንደተፈጠረ ጠየቀኝ፣ ነገርኩት። በጣም ተገረመ። ነገሩን እዚህ ላይ ማብራራት ስላል አስፈላጊ ስላልሆነ ነው። እኔ አለኝ ልጆቼን፣ ሁለት ሴት ልጆች አሉኝ አለ ልጆቼን ብቻዬን ነው የማሳድገው፣ ብቻዬን እናታቸው በአጋጣሚ ለስራ ጉዳይ ከሀገር ውጭ ነች። ረዥም ጊዜ ሆኗታል። ልጆቼን ግን እኔ ብቻ ነኝ የማሳድገው። እቤት ውስጥ አጋሽ ቀጠርኩ። ልጆቼን ቀን በቀን ሳያቸው እየከሱብኝ፣ እየጠቆሩብኝ ሳያቸው አጋዥ ያስፈልገኝም አልኩ። እኔ እንደምታይኝ የራይድ ሾፌር ነኝ ሾፌር ነኝ፣ እሰራለሁ። ልጆቼን ጠዋት ወደ ተውቴት አደርሳቸውና እነሱ ከተውቴት እስከሚመጡ እስከ ዘጠኝ ተኩል ድረስ ስራዬን ስሰራ ቆይቼ እነሱን ይዤ ደግሞ ወደ ቤት ገባለሁ። ከዛ ተመልሼ አልወጣም። ልጆቼን አስጠናለሁኝ። የሚመገቡትን እሰራለሁ። ልብሳቸውን አጥባለሁ። ገላቸውን አጥባለሁ። ጸጉራቸውን እሰራለሁ። ማረፍ ባለባቸው ሰዓት አሳርፋቸዋለሁ። ሲነጋ ለዚህ ተነስቼ ምሳቅ ሰራለሁ ቁርስ ሰራላቸዋለሁኝ። እንደገና ወደ ትምህርት ቤት ይዣቸው ሄዳለሁ። ይሄ ነው የኔ ህይወት። በጣም ደስተኛ ነኝ። ሳያቸው ሰውነታቸው ደና ነው። ሳያቸው ሰውነታቸው ላይ ቆዳቸው፣ ከለራቸው በጣም ደና ነው። ይሄን ሳይ አጋዥ አያስፈልገኝም። እኔ ነኝ ኃላፊነት መወጣት ያልኩ ያለብኝ ብዬ አስቤ ይሄን ነ ህይወት ነው ምኖረው ይህን በመኖሬ ደስተኛ ነኝ። እናታቸው ብትኖር ሁሉ ጊዜ ቪዲዮ ሲያወሯት አባቴ እኮ ገንፎ ሰርቶ አበላን፣ አባታችን እኮ እንዲሰርቶ አበላን፣ እኔ እንኳን ስኖር እኳ ሰርች ላቸው አላበላቸውም ትለኛለች። ለልጆቼ የሚገባውን ኃላፊነቴን እወጣለሁ ብሎ አወራኝ። በጣም ተደንቄ አፌን ከፍቼ ነው ያወራሁት። ከመቶ አስር የሚገኙ ሰዎች ይሄ ግለሰብ ነው። ምናልባት ይህን ግለሰብ ያየኝ ይሆናል። እንኳን ለአባቶች ቀን በሰላም አደረሰ። እኔ በጣም ተደንቄ ነበር የሰማሁት። የእውነቴን ነው እንደዚህ አይነት ኃላፊነት የሚሰማቸው ሰዎች እንደዚህ አይነት ለልጆቻቸው ትክክለኛ ቦታን ምናልባትም በቃ የእኛ ህይወት ልጆቻችን ናቸው። እኛ ምናልባት ትናንት ላይ ሮጠን ፈልገን ያጣነው መልካም ነገር በልጆቻችን ማግኘት አለብን። ያን ደግሞ እኛ መልካም ነገር ኢንቨስቲጌት ስናደርግባቸው ነው ብሎ አምኖ ተቀብሎ ከልጆቹ ጎን የሚሆን ወላጅ፣ ለእኔ ያ ነው ወላጅ። መውለድ መቻል የተፈጥሮ ህግ ነው እንጂ ወላጅ አያስብልም። ብዬ ብዙ ጊዜ እነግር ያለው የወለደ ሳይሆን ወላጅ ያሳደገ ነው። ስለዚህ እናንተ ወልዳችሁ ያሳደጋችሁ እናንተ ልጆቻችሁን ለትልቁም ነገር ያበቃችሁ እናንተ የሴት ጀግና ሆናችሁ አባትነትና እናትነትን ስሜት አስታርቃችሁ ልጆቻችሁ ብቻችሁን ሆናችሁ የምታሳድጉ እናቶች እንኳን ለአባቶች ቀን በሰላም አደረሳችሁ። ለእናንተም ስለሆነ ይሄ ቀን ምክንያቱም የአባትነትና የእናትነትን ስሜት አስታርቃችሁ ከእናንተ የሚጠበቀውና ከእናንተ የሚፈለገውን የአባትንም የእናትነት አንድ ላይ አድርጋችሁ ያሳደጋችሁ ወላጆች እንኳን ለአባቶች ቀን በሰላም አደረሳችሁ። አባቶችዬ እናንተ ልጆቻችሁን በፍቅር በስነ ምግባር፣ እንዲሁም ደግሞ ከእናንተ የሚጠበቀው ነገር አድርጋችሁ የምታሳድጉ ወላጆች እንኳን ለአባቶች ቀን በሰላም አደረሳችሁ። ላለሁኝ በዚሁ ቀጥሉ። ነገ ደግሞ ልታገቡ ያሰባችሁ ሌሎች ትውልዶችን ልጨምሩ ያሰባችሁ ሰዎች መጀመሪያ ኃላፊነት ምን ማለት እንደሆነ ከነዚህ መልካም ሰዎች ከአባቶቻችሁ፣ ከአያቶቻችሁ እንድትማሩ። ላለሁኝ እና ይህ መልእክት ለእናንተ ነው። ይህ ልጆች እና ልጆች ነክ ጉዳዮች ሲንግል ፓረንቶችን የምናበረታታበት፣ ሲንግል እናቶችን የምንደግፍበት እንዲሁም ደግሞ ስለ ልጆች ምንመካከርበት ቻናላችን ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቤተል ነኝ። መልካም ቀን።